ዳኒ ትልቅ ስራ ሰርቷል ማለት ነው። ዛሬ ዳኒ እንግዲህ በጣም ትልቅ ስራ እየሰራው በምንድን ነው? ህይወቱን አሳልፎ ሰጥቶ እንግዲህ እዚህ ጋር ያን የሚያክል ሰማይ ሰበር የሚያክል ሰውዬ ጋር ፊት ለፊት መጋፈጥ ማለት እውነት ለመናገር በጣም ትልቅ ሞራል ነው። በነገራችን ላይ ሞራል የሆነው ምንድን ነው? አንደኛ ትሁትም ስለለመነችው ነው። ሁለተኛ እሱም አባባን እውነት ለመናገር የዚህን ያክል እስኪሞቱ ድረስ የሚያክል ጥላቻ የለበትም ላባባ ማለት ነው። ሶስተኛ፣ ደግሞ ኤደንን አስታርቃለሁ ብለዋለች። ትሁት ማለት ነው። ሌላው ደግሞ ኤደን ራሷ ምስኪ እናይሃለን የዛች ጭራው አካል ሆንክ ቁም ነገር ከሰራ እናይሃለን ብለዋለች። ስለዚህ ለፍቅር ሲባል ብዙ መስዋዕትነት ይከፈላል። ዳኒ ደግሞ እዚህ ጋር እያደረገ ያለው ቲናን ማለት እንግዲህ ቲና አሳይተዋለች። ያሳየችው ትክክለኛ ቦታውን ሳይሆን እሷ ጋር እንዳለ እሷ እንዳገተችው ነግረዋለች። ስለዚህ እሷን ተከታትሎ እግር በግር የመጣበት ምክንያት ለመዋሻት በርበር ፈልጎ ሳይሆን እሷ ሙድ እየያዘችበት እንደሆነ ስለገባው ነው። በነገራችን ላይ አምልጠዋት ነው የነገረችው እንጂ ለማንም ሰው እንዳትናገሪ ስለተባለች ወዳ ፈቅዳ ፈልግ አይደለም ለዳኔ የነገረችው። ለዛም ነው አሁን ላይ አቶስቲኝም እንዴ ሲላት ጊዜ ነገ ነገ እኔ እሄዳለሁ፣ ከነገ ወዲያ ደግሞ አንተንም እወስድሀለሁ። እወስድሀለሁ እኮ አይሱህ ግን የማስተካክላቸው አንዳንድ ነገሮች ስላሉ ነው ትላለች። እንግዲህ እሷ ልታስተካክል ያሰበችው ነገር ግልጽ ነው። ቲና እዚህ ጋር ልታስተካከል ልታስተካክል የፈለገችው አንደኛ ነገር ከአባባይ የምትፈልገው ገንዘብ አለ፣ ንብረት አለ። ንብረቱን ደግሞ አልሰጥሽም በተአምር እኔ ለአንቺ ገንዘቤን አልሰጥም ብለዋን። አባባ ለምን በሚሊዮን አንድ ሚሊዮን ሁለት ሚሊዮን አይደለም የጠየቀችው ሙሉ እድሜውን ያፈራውን ገንዘብ ድርጅቱ ሳይቀር ቤቱ ሳይቀር ስለሆነ የጠየቀችው ያንን ደግሞ ሲጥብት ያልሰጥሽም አይነት ነገር ነው አባባ የተናገሩት። በዚህም እሷ በጣም በጣም ተናዳለች ማለት ነው ቲና ቴና እንግዲህ በጣም ስለተናደደች የምትሰራውን የምታደርገውን አታውቀውም። ዋናው ነገር አባባን በምን መልኩ ለበቀል አይነት ነገር ነው ያለችበት ሁኔታ። ስለዚህ ገንዘቡን የማይሰጣት ከሆነ እስከ መግደል ድረስ ትገደዳለች። አንደኛ ነገር እሷ አላማዋና ቅዷ ወረቀቱን የት እንዳስቀመጠ ጠይቃ አባባ ወረቀቱ ያለበትን ቦታ እንዲነግራት፣ ያንንም ወረቀት አምጥታ ልታስፈርመው ነው የምትፈልገው ማለት ነው። የምታስፈርመውም ሙሉ ንብረቱን ለካሌብ እንዲሆን ለሷ አምቢ ስላላት በቃ ለልጅ ይሆን ቢያንስ እንኳን ሙሉ ለሙሉ ሙሉ ንብረት ማግኘት ባልችል ግማሹን ላገኝ አይነት ነው የእሱ ሀሳቤ። ግማሹን ላገኝ ማለትም እንግዲህ ካሊብ ሙሉ ንብረቱ ወደሱ ከዞረ አባትየው ምን ታደርገዋለች? ከፈረመ በኋላ ልትገድለው ሁላ ነው የቴና እሳቤ ማለት ነው። እንግዲህ ሰው ከሰው ተራ ሲወጣ እንደዚህ ነው። ገንዘብን ከሰዎች በላይ አድርገን ስናይ ምንም ነው፣ ለሰው ቦታ ማንሰጠው በቃ ገንዘብ ገንዘብ ገንዘብ ብቻ ነው የምንለው። ይሄ ደግሞ የቴና ትልቁ ስህተቷ ስለሆነ አወዳደቋ በጣም የከፋ ነው የሚሆነው ማለት ነው። በጣም በጣም በእውነት አጋቹና አባባ ማለት ነው። እንግዲህ አጋቹና አባባ ባለፈው ድርድር አቅርቦለት ነበረ። አባባ ለአጋቹ ማለት ነው። ለእሷ ከምሰጣት ለአንተ ልስጥህ፣ ገንዘብ ልሰጥህና እኔ ከዚህ ለሄድን ኮ አባቴ የመሆን ያክል ነኝ። እስኪ ተመልከተኝ አላሳዝንህም እንዴ እያሉት ነበር። በተለይ በአሁኑ ልጄ እባክህ እርዳኝ ሁለት ቀን ሙሉ ከዚህ ታስሬ አላሳዝንህም ብለዋል። እውነት ለመናገር በጣም ቴና በጣም ግፈኛ ናት። እንደዚህ ያረጁን ሰውዬ በዚህ መልኩ ሁለት ቀን ሙሉ በዚህ መልኩ አስራ ማስቀመጥ በጣም ጸያፍ ነው። ይመስለኛል ግን አጋቹ ሌላ አለቃ አለው እንጂ እሱ ራሱ አግቶ እሱ ራሱ እንደዚህ ቢሆን ያው የማፊያ ስራ የታወቀ ነው። በዛ ብለው ስለሚሰሩ ከላይ ያለው አካል ስህተት እንዳይሰራ ስለሚፈልግ ነው እንጂ ኖርማሊ እሱ ብቻ አጋቹ ይሄ ብቻውን ተጠያቂ ብቻውን ሁሉ ነገር ቢሆን ኖሮ። በእርግጥ ብቻውን እንዳልሆነ ነግረዋታል። ምን ብሏታል? እኔ ይኸውልሽ አንድ ነገር አድርገሽ ለማስያዝ ብትሞክሪ ግብረ አበሮቼ፣ ያ ማለት የስራ ባልደረባ ማለት ነው። እነሱ ያጠፉሻል ብሏታል። ስለዚህ እሱ ኃላፊ ቢሆን ኖሮ አባባ ያሉትን ነገር ቢጠቀምበት ለእሱም ትልቅ ነገር ነበረ ማለት ነው። ነገር ግን ሊጠቀምበት አልፈቀደም። ለምን እንደሆነ ባይታወቅም አካቹ ይህንን ነገር አልፈለግም። እንግዲህ ዳኒ አባዬ ክፉ ነገር እንዳይነካው ማለትም በቃ እንዳይሞት ከመሞቱ በፊት ልድረስለት፣ ከሞትኩም እኔ ልሞት ብሎ ነው እዚህ ሰማይ ሰበር ያክል ሰውዬ ጋ የመጣው ማለት ነው። ዳኒ ምንም እንኳን ካሊብ ቢመታውም ካሊብ ጋር ቢጋጩም ቢላፉም ብዙ ነገር በእርግጥ ካሊብ አሁን ላይ በጣም ስለተናደደ የሚናገረውን ነገር እሱ ራሱ አያውቀውም። በአባቱ መታገድ ጭራሽ ደግሞ አጋቿ ሚስቱ መሆኑን ሲያውቅ በጣም ነው የተናደደው። ስለዚህ የዳኒ እጅ ያለበት ብሎ ጠርጥሯል ማለት ነው ካሊብ ስለዚህ አሁን የካሌብ አባት እንግዲህ እዚህ ውስጥ እየተቸገሩ እየተሰቃዩ ይገኛሉ። እሳቸውን ለመታደግ ደግሞ ዳኒ ያደረገው መስዋዕትነት በእውነቱ ልጅ ራሱ ቢሆን እንደዛ አያደርግም። ነገር ግን ያው እሱም ለነፍሱ ብሎ ሳይሆን ለኤደን ብሎ ነው። አሁን ላይ አባባን ማውጣት ከቻለ አባባ ገንዘብ ይሰጡታል፣ ኤደንም ደግሞ የእሱ ትሆናለች ማለት ነው። ስለዚህ አሁን ላይ ዳኒ ምን ገጥሞት ሊሆን ይችላል ብለን ስናስብ ምንም ነገር አይገጥመውም ማለት ነው። አባባን ይዟቸው ይወጣል። በጣም ትልቅ ታሪክ ነው እየሰራው። በነገራችን ላይ ታሪኩ የሚጀምረው እዚጋ ነው። እንግዲህ የእሷ ወዳጅ በመምሰል እሷ ስትጠጣ አብሮ የሚጠጣ በመምሰል እሷ የሆነ ነገር ስታደርግ አብሮ ተመሳስሎ ማለት ነው፣ ሆኖ ሳይሆን ተመሳስሎ እንግዲህ እሷ እንደምትሆነው አይነት ሪያክት እያደረገ ይሄንን ትልቅ ስራ ሰርቷል ማለት ነው። ዳኒ ዳኒ በእውነቱ በጣም ትልቅ ነገር ነው ያደረገው። እንደዚህ ማንም አላሰበውም ነበረ ማለት ነው። እና እሱ ግን ትልቅ ስራ ሰርቷል። ይሄ በእውነቱ ትልቅ ጀብድ ነው። እሷን በመምሰል እንግዲህ እሷ ስትጠጣ አብሮ እየጠጣ ችርስ ለስኬታችን ስኬታችን እያለ በእውነት አየህ አደለ። እኔ ሁሉንም ማድረግ እችላለሁ፣ እኔ የማልችለው ነገር የለም እያለች በጣም ስትጎራ እና ስታወራ አዎ እንዴ፣ በጣም ጎበዝ ነሽ፣ በቃ ለስኬታችን እያለ ችርስ እያለ በዚህ መልኩ ደግሞ እሷን መስሎ ተመሳስሎ ኢንፎርሜሽኑን ምናምን ሙሉ ነገሩን ካጠናቀቀ በኋላ ነው ዳኔ ወደ ውሳኔ እየገባው። ብሞትም ብድንም ፈጣሪ ያቀለኛል ብሎ እዛ ፎቅ ውስጥም የገባው ደግሞ ፈጣሪን ተማምኖ ነው እንጂ ቲናማ ካገኘች ቲና ካየችው ባይዘወ ልታስገድለው ላ ትችላለች። ምክንያቱ ደግሞ ቲና ለማንም ለማን አትራራም። ቲና የምትወደው ራሷንና ገንዘብ ብቻ ነው። ከዚህ በፊትም እንደተናገረችው ማለት ነው ሰው ያለ ገንዘብ ባዶ ነው። ዳንዬ፣ ያለ ገንዘብ ነው መኖር የማይቻለው። ገንዘብ ካለ በተፈለገው መንገድ መኖር ይችላል አንድ ሰው ብላ እንግዲህ ለዳኒ ስትናገር ሰምተናል ማለት ነው። እንግዲህ አባባ የታገዱበትን ቦታ ስላወቀ እሱ ደግሞ በጣም ደስ ብሎት እየተፋለመ ይገኛል ማለት ነው። ቴና ይህንን ነገር አታውቅም። ምክንያቱ ደግሞ ሰውየው ምግብ አምጪ ምን አይነት ዋኖች ግን የሆኑ አለቃስ በማይረባ ብር እኮ እዚሁ አገድ ሽኝኔን ራሱ እና ብር ጨምሬ ብሏታል። እሷ ደግሞ አሁን ላይ ብር ከየትም ልታመጣ አትችልም። አንደኛ አባባም አልፈርምም ብለዋታል። ሁለተኛ የገቢ ምንጫዋ ካሊብም ገንዘብ እየሰጣት አይደለም። ስለዚህ ከየትም እንድታመጣ ስላልቻለች ነው። ላጋቹ አረ በጣም እኮ ነው የምግብ ራሱ እኮ አልቻልኩትም፣ በጣም ብዙ ብር ነው እያወጣሁ ያለሁት ብላለች። አይመለከተኝም ሂጂና ምግብ አምጭ ብሎ እሱም አስመልሷታል ማለት ነው። እናሷ ወደ ምግብ ለማምጣት ወደኋላ ስትመለስ ነው እንግዲህ ሰውየውም ወደ ውስጥ ወደ ውስጥ ሲገባለት አይቶ ዳኒ ወደ ፎቁ የዘለቀው ማለት ነው። ባይዘወይ ዳኒ በሩን ገንጥሎ ለመግባት ያሰበ ይመስላል። እንግዲህ ዳኒ ቢያንኳኳም የሚከፍትለት አላገኝም። ውስጥ ላይ አባባ ሊኖሩ እንደሚችሉ እርግጠኛ ነው እና ውስጥ ላይ ገብቶም አባባን ዳኒ እያገኛቸዋል ማለት ነው። ይህንን እያደረገ ያለው ስለ ኤደንና ሞር ደግሞ አባባን በሕይወት እንዲቆዩ በጣም ነው የሚፈልገው። ምክንያቱ ደግሞ ከአባባ የሚፈልገው እርዳታ አለ ገንዘብ ሳንቲም፣ ብር ብቻ ንብረት ይፈልጋል። ምክንያቱም አሁን ላይ ዳኒ የደነን አግብቶ ማስተዳደር የሚችልበት አቅም ላይ አደለም ያለው ለዛም ነው አቶ ጣሞ ሲሉት ገንዘብ ስለሌለው ቤት እየፈለግኩ ነው በማለት ጊዜ ሲያራዝም የኖረው ማለት ነው። ስለዚህ ስራ አጥቶ የኖረው ዳኒ አሁን ላይ ስራ እንዳገኘ ያህል ተሰምቶታል። አባባን ከዚህ ጉድ ካወጣኋቸው ከዚህ ጭንቀትም ተገላገልኳቸው፣ የኔ የሆነ ነገር ይሰጡኛል ሄዱ የና ጉቼ በሰላም ኖራሉ ብሎ ስላሰበ አሁን ላይ ዳኒ እየለፋ እየጣረ ይገኛል ማለት ነው። በምን መልኩ መግባት እንዳለበት እያሰበ ይገኛል። ስለዚህም ከፍቶ ይገባና አባባን ሲያገኛቸው ልጁ ጋር ማለትም ከአጋቹ ጋር በጣም የሌለ ፋይቲንግ ነው የሚገቡት። በእርግጥ ዳኒ እዚ ጋር ጥሩ ሰርቷል ማለትም ነብሱን አስይዞ ነው እዚ ጋር የገባው ነገር ግን ትንሽ ዬ ማሰብ ቢኖር እሷ እንደሄደች ሲያይ ተመልሶ ፖሊሶችን ሰብስቦ ሂዶ ማስያዝ ይችል ነበር ማለት ነው። እዚህ ጋር ዳኒ ቸኩሏል፣ ልክ እንደ ካሌብ። ካሌብ በጣም ቸኩሎ ነበረ በአሁኑ ክፍል። እንግዲህ ካሌብ በጣም ስለ ቸኮለ ነው ከዳኒ ጋር ፍጥጫ ጋር ገብቶ የነበረው ዳኒ እዚ ጋ ለአባቱ እያሰበ ለካሊብ አባት አስቦ እሱ ነብሱን እንኳን እስከ ማስያዝ የደረሰውን ዳኒን ካሊብ ግን ግብ ግብ ገጥሞታል። ምንም እንኳን የዳኒ ችኮላ ቢኖርበትም ካሊብ ደግሞ ማረጋጋትና ማስተካከል ነገሮችን ይችል ነበረ። ነገር ግን የተደበቀ ሚስጥር ሳይቀር ዘርዝሮ አንተ ኮ የኔን ሚስት እያባለክ በቤት የተቀምጠህ ደግሞ ምንም እንደማላውቅ ልትሸውደኝ የምትሞክር ባለጌ ሰውን በማለት በጣም ክፉና ደግ ተነጋግረዋል ማለት ነው። እንግዲህ ይሄ የሆነው በኤደን ምክንያት ነው። ኤደንና ካሊብ እዚህ ጋር እያወሩ የነበረው ስለ አባባ ነው። ምክንያቱም አሁን ላይ ካሊብ በጣም ጭንቀት ላይ ነው፣ ውጥረት ላይ ነው። አባቱ ከጠፋ ሁለት ቀናትን አስቆጥሯል። ስለዚህም ማልቀስም፣ ማዘንም፣ መተከዝም ሁሉን ነገር ማድረግ ሲያንሰው ነው እንዳያለቀስ ማለት በቃ ይተፋፈርባችኋል። ምን እንዴት ነው ማለት፣ ያገተው ሰው ቤታችሁ አለ እንዳትይዟት እንዳትደበድቧት ደግሞ፣ ወይ በቴክስት ወይ በሆነ ነገር አድርጋ ጨርሱት ልትል ትችላለች። ለምን ያፓፓ ነብስ አሁን ላይ በቲና እጅ ስለሆነ ማለት ነው እና እዚህ ጋ ለኤደን ካሌብ እያስረዳት ያለው ይህንን ጉዳይ ነው። ያገተችው እሷ እንደሆነች ታውቋል። በምን መልክ እንዴት አድርገን ግን ከቿ ማውጣት እንዳለብን እያሰብን ነው ብሏታል። እሷም እንዴ፣ ምን ነው ህግ ባለበት ሀገር እንደዚህ ለምን? እንዴት እያለች በጣም ተጨንቃለች። ሆኖም ሳለ ግን ኤደንን ያረጋጋቻት ትሁት ነች ማለት ነው። ትሁት እንግዲህ ኤዱዬ፣ እዚህ ጋ አንቺ ታስፈልጊናለሽ፣ ካሊብ በጣም ተጨንቋል፣ እኔም ጭንቀት ላይ ነኝ። በእርግጥ አንቺም የአባባ አንድ ነገር መሆን ያሳስብሻል ብላታለች። እና እሷም እንግዲህ ኤደን እውነት ለመናገር አባባን በጣም ነው የምትወደው፣ ለዛም ነው እኔ እዚህ እየመጣሁ ያለሁት እናንተን ለመጠየቅ ነው። የአባባ ጉዳይም አሳስቦኝ ነው እንጂ ይህንን ባለጌ ባላየው ደስታ ይብላለች ማንን ዳኒ መስዋዕት እየከፈለ ያለው ይህን ያክል መከራውንም ደግሞ የዚህን ያክል ከቴና ስር አልጠፋ ብሎ ሳንቲም ፍለጋ ያለው በእርግጥ ለኤደን ሲል ነው። ኤደን ይህንን መረዳት አቅቷት ሳይሆን ግን ለምን ተጋብተን እኮኛ ገንዘብ ማፍራት እንችል ነበረ፣ ለምንድን ነው ይህንን ያደረገው በሚል እስካሁን ድረስ እንዳኮረፈችው ነው። አሁን ላይ ግን ለአባባ ያለውን ጥረት፣ አባባን ለማግኘት እያደረገው ያለውን ነገር ተመልክታ ኤደን ወደ ዳኒ ትመለሳለች። የዳኒም ትሆናለች። እዚህ ጋ ግን በጣም ፋይቲንግ የነበረው ምንድን ነው እንግዲህ ካሌብ ሁሉን ነገር እያወቀ በቤቱ ውስጥ የሚካሄደውን ነገር ሁሉ እያወቀ ባላወቀ፣ እየሰማ ባልሰማ፣ ዝም ብሎ ተቀምጦ ያለው ለምንድን ነው? እንግዲህ ዳኒ ከቲና ጋር እንደሚማግጥ ካሊብ ጠንቅቆ ያውቃል። በነገራችን ላይ ዳኒ ራሱ እኮ ካሌብ እንደሚያውቅ አሁን ላይ ያውቃል። ነገር ግን ነገሮችን እስከማመቻች ድረስ ምንም ማድረግ አልችልም ብሎ ነው ዝም ብሎ የተቀመጠው። ስለዚህ ነገሮችን እስኪያስተካክል አርፎ መቀመጥ ሲገባው፣ አሁን ላይ እየመለሰ ያለው መልስ ትንሽ ቢደብርም ዋና ቁም ነገሩ ግን አባባን ፈልጎ ማግኘቱ ላይ ስለሆነ አሁን ላይ አባባን ፈልጎ የሚያገኘው ዳኒ ነው። ዳኒ ይህንን ነገር ሲያደርግ በእርግጥ ራሱን በትልቅ ጭንቀት ላይ ጥሎ ነው። እናም ይሳካለታል ማለት ነው። አባባን ይዞ ወደ ቤት ነው የሚመጣው። ይሄ በጣም ትልቅ ደስ የሚል የምስራች ነው። ውድ ቤተሰቦቼ ይህን ይመስል ነበረ። ቀጣዩን ክፍል በቀጣይ ይዤ እስክመጣ በያላችሁበት ሰላማችሁ ይብዛልኝ ማለት ነው። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ደህና ቆዩ።